ኢትዮጵያ ትሰግጥ የሚል ቱር ሊደረግ ነው። መላ ኢትዮጵያ ሊዞር ነው። እንግዲህ ኢትዮጵያ ትሰግጥ ትፎምስ የሚል እንቅስቃሴ ሊደረግ ነው። ይህንን እንግዲህ የሚያስተባብሩት እነ ሰራዊት ፍቅሬ ናቸው። ከነ አዶናይ ጋር በመተባበር ኢትዮጵያ ትሰግጥ የሚል ወደ ፍቅር ጉዞ ተያይዞ የሚለውን የቴዲ አፍሮን መፈክር ወደ መሰገጥ ይዞ ተያይዞ ምድረ ፍዞ በሚለው ተቀይራል። ያርግላች ይሞቻች፣ ያራድጌ ልጆች፣ እንደ ሀገር አሁን ያለብን ችግር ለካ መሰገጥ እና መፈመስ ነው። ጦርነት የለም፣ ኤች አይቪ የሉም፣ በሽታዎች የሉም፣ ስደቶች የሉም። በልተን ጠጥተን ጠግበን፣ ህዝባችን ከስደቱ ተሞልሰው ለካ ኢትዮጵያ አሸና ላይ አይነች። እንሰግጥ፣ እንፈምስ። እኔ ሙዳችን ለምን በትምህርት ፖሊሲ ውስጥ አይገባም እና እያንዳንዱ ተማሪ ለምን መሰገጥ መፈመስ አንድ ሳብጀክት አይሰጠውም? እንደ እንግሊዝኛ፣ እንደ አማርኛ፣ እንደ ባዮሎጂ፣ እንደ ኬሚስትሪ ለምን መሰገጥ መፈመስ የሚል አንድ ሳብጀክት አትወስዱም? መሳቂያ ጥራት አሉ። እንደ ሀገር በጦርነት እየታመስን፣ በእርስ በእርስ ጭፍጭፍ ወንድሞቻችን በየቦታ ዶም እየተፋሰሰው፣ ገና ከፊት ለፊታችን የሚያስፈራ እጅግ በጣም አደገኛና ጨለማ ጊዜ ተዶቅ ነው። አረ እንደ ሀገር የሚያሳስበን መሰገጥ ነው፣ መፈወስ ነው ብለው እነ ሰራዊት ፍቅሬ በዚህ ጉዳይ ለመረባረባቸው ረባረባቸው እጅግ በጣም እጅግ በጣ የሚጠበቅ ማን ከማንም የሚጠበቅ ነው። እኔ በነገራችን ላይ መሰገጥ መፈመስ ለምን በህገ መንግስት ውስጥ አታካትቱን? ከፈለጋቸው ምን አገባኝ ዶንታ አይሰጠኝም። ምክም መሰገጥ መፈመስን ለምን በህገ መንግስት ውስጥ አትከቱትም? ለምን ብሔራዊ መዝሙር አታረጉትም? ከፈለጋቸው ዊዶን ኬ ግን ስለሚገርመና ሀሳብ የምንሰጥበት ዝም ስንላቸው የምትሄዱበት ርቀት ይሰቀጥጣል። በጣም ወደ ፍቅር ጉዞ ነበር አሁን ኢትዮጵያ የሚያስፈልጋት፣ ወደ እርቅ ጉዞ፣ አገር ከጦርነት ትንፃ፣ አገር ከኤችአይቪ ትንፃ፣ አገር ከሙስና ትንፃ፣ እንቅስቃሴያቸው መሆን የነበረበት። አገሪቱን እያመሰ ያለው ከሙስና ከጦርነት ከጥላቻ ከዘረኝነት፣ አርቲስቱም ምሁራንም የሃይማኖት ሰዎች ርብርባቸው ሊሆን የሚገባው መሰገጥ ላልነበረም። መሰገጥ ነው የሚሻለው ካላቸው ያርጉላቸው አራኒኬ ወደ ፍቅር ጉዞ አዶናይን ይዞ እግዚአብሔርን ይዞ ፈጣሪን ይዞ ወደ ፍቅር ጉዞ ይሻለናል የሚል ሀሳብን ወደ መሠገጥ ጉዞ እና መላ ኢትዮጵያን ቱር እናረጋለን። እየሰገጡን ነው ብላቻል። ያርግላቸው። ቅናት ነው ይሄ። መመን እቀዳለ መመን እና ያርጉላቸው። እኔ ጅልን ሲመክሩት የቀኑበት ይመስላል የተባለ እውነት ነው። ጅሎች በስታለ እዚህ አገር ላይ ጅሎች፣ ጅላንፎች፣ ጅላጅሎች አገሪቱን እየሞላችን ያላችሁት ከበቂ በላይ ነበር የደደብነው የፈሰሰው ደም አይታወቃችሁም። ጋር የት ነው የምትኖሩት? ግን የት ነው የምትኖሩት? እውነት እኔ አንዳንዶቻችሁ መኖሪያችሁን ለማወቅ በጣም ነው ምጓጓው፣ በጣም ማለት ነው። ዳታ እዩ እስኪ በአለም አቀፍ ደረጃ የዓለም ሚዲያዎች ስለኛ ምን እንደሚያወሩ፣ እኛ ምን ላይ እንዳለን እሱ ወጣ ብላችሁ እዩ። ታሪካችንን እዩ። ላለፉት ብዙ መቶ ዓመታት ያለፍንበትን ቁርታችን ስልክ ልመልስ

አገራዊ አጀንዳችን ማሰገጥ አልነበረ። ያሳፍራል፣ ያሳፍራል። እናቶች የሚሞቱ ልጆች አይቆጫቸውም። እንደ በኤች አይ ቪ ያለው ቃሉ ልጆቻቸው አይቆይ አታወሩም። ይደውራችኋል። ስለዚህ ማውራት ይደውራችኋል። በየጊዜው በየቤተ ክርስቲያኑ ነው በየመስጊድ ጓሮ የሚቆበሩት ወንድሞቻቸው። ምን ይመስላችሁም አይደል በጦርነት የምናልቀው ምን ማምን ጨፋጨፈው። ምን ይመስላችሁም በቃ ሾይናል

አንዳንዳቻቸው ለዚህ አገር የተማራቸውም ሃይማኖታዊ ሰዎችም ለምንድን ነው ለአገር ለእውነት ማትቆሙት? ያልኩት አንዳንዴ ስህተት ነው። ሆዳችን ሙሉ ባገኛችሁበት መንገድ ሆዳችን ሙሉ ለማን ትሞታላቸው? ለሰገጤው ለማይቆጭም ቁጭት እኮ ያስፈልጋል። ትውልድ መቆጨት አለበት። ወይኔ እንዴት አገራችን ከአፍሪካን ታንሳለች? እንዴት አገራችን ከዓለም ታንሳለች? እንዴት አገራችን ከአምና ካቻምና እየተባባሰ ይመጣል? እንዴት ሰላም እናጣለን? እንዴት እንራባለን? እንዴት ወጣቶች ስራ አጣለሁ? እንዴት ብሎ የሚቆጭ ትውልድ ያስፈልጋል። ይሄ የማይቆጭ ትውልድ ደግሞ ቢሞትም አይገርምም፣ ቢሰደድም አይገርምም፣ ቢወድቅም አይገርምም። ኖርማል ነው። ትክክል እኮ ነው የመረጣችሁት መንገድ እኮ። ይሄ ይሄ ልጅ እኮ የውድቀታችሁ ነው። ጾብራቅ እኮ ነው ምልክቱ። ሀውልት እኮ ሀውልት ነው እና ተገምግማቸዋል፣ ታይታቸዋል፣ ተፈትሻቸው ውድቃቸዋል፣ ውድቃቸዋል። እንደ ሀገር መዐት ጉዳይ ያለበት አገር መዐት አራት ሰዓት መስራት የለብን አገር። ጃፓኖች ይህን የሚያክል ስልጣኔ ላይ ደርሶ ሀያ አራት ሰዓት ይሰራሉ። ቻይኖች ሀያ አራት ሰዓት ያው ለግነት ነው የተጠቆምከው። አስራ ስድስት ሰዓት እንበላል። አስራ ስድስት ሰዓት ማለት ከጠዋቱ አንድ ሰዓት ጀምሮ እስከ ሌሊቱ ስድስት ሰዓት ያለ ማቋረጥ ይሰራሉ ማለት ነው። ተመልከት፣ እስከ ሁለት ስድስት ሰዓት ቻይኖች እንዴት ነው የሚሰሩት? አሜሪካኖች እንዴት ነው የሚሰሩት? አውሮፓኖች እንዴት ነው የሚሰሩት? እኛ ትኩረታችን መሰጎጥ ላይ ነው፣ ስራ ላይ አይደለም፣ እውቀት ላይ አይደሉም፣ አንድነት ላይ አይደሉም፣ መሰጎጥ ነው። ስለዚህ ይህን መሰጎጥ እኛም ባንቺን ሰጎጥ ብላቸው ብሔራዊ መዝሙር ማድረግ መብታቸው እኛም ባንቺን ሰጉጥ የሚለውን ማጠቃለያ ብሔራዊ መዝሙሩን ማጠቃለያ በዛ መክቶትም ትችላላችሁ። እኛ ከእናንተ ጋር ግቡ ግብስጥ አልገባም። ግን ትንሽ መሳቂያን ጥራት አይነት ነገሮች እየተከናወኑ ነው። እጅግ በጣም የሚያሳፍር፣ እጅግ በጣም የሚያሳፍር፣ እጅግ በጣም የሚያሳፍር። ያው ዝም አለሉም መቼም አንዳንዶቻቸው። ከዚህ ልጅ ውጣ ምን ከዚህ ልጅ እንወጣለን። አገር ከዚህ ልጅ ላይ ነው ያለች። እውነት ለማስመሰል ካልሆነ በቀር አሁን የኢትዮጵያ ሙሉ አጀንዳ አዶና ይሆናል፣ እና ህዝባችን ሁሉ የዛ ላይ ነው። ሌላ ምንም አይሰማም እኮ አሁን ስለ ኢኮኖሚ ባወራ ማን ይሰማኛል? አይሰማኝም እኮ የለም። ስለዚህ ረይመቻቸው እለት እለት። እና እኔ ምለው አሁን ለምሳሌ ፖርቹጋል ውስጥ ክርስቲያኖ ሮናልዶ የሚባል ትምህርት አለ። እና አዶና የሚባል ሰብጀክት ለምን ለተማሪዎች አሰጡ?

እዚህ ከተደረሰ ተደረሰ ዘንዳ ማለት ነው። ኤኒዌይስ ገና ነው ጉዳዩ ገና ነው። ለማየት ያብቃችሁ። ምን አለ ባላል ይህ ህዝብ የሚጋፈጠው ገና ሌላ ጉዙፍ ጉዳይ አለ። ለምን ገና ነው ገና ነው በቃ ገና ነው ያስተዋውቃል። ገና አልበሰሉም፣ እንጀራው ገና አልበሰሉም። ገና ተኮድ ነው የሚበስል ጉዳይ አለ እንዴት ሀገር በአንድ ውርንጭላ ላይ እንዴት ትታመሳለች? ይሄ ነው እንደ ለካ ጉዳያቸው፣ ይሄ ነው አጀንዳቸው፣ እንደ ሀገር ያስጨንቃቸው ይሄ ነው ለካ። ይሞቻቸው ይሞቻቸው የሚመጣ ስሉ ደግሞ ምንም አይገርመኝ። በነገራችን ውዳ ሲሆን ትችትም እኔ ከዚች አልቆጥርም። ከዚች ብዙ ነገሮችን እያየው ተጠይፌ ነው ተጠይፌ እና ዋጋ ይከፍላል ዋጋ ሚከፍል ትውልድ አለ ግዴታችን ነው። እችን ደግሞ በማለቃቀስ ምናም አትወጣትም። ትኮፍላላችሁ። ይሄን ለማየት ያውቃችሁ። አሁን እንዳልኩት ሰማያዊ ተአምር ከተፈጠረ ተተርፈላችሁ። በዚህ አይምሮ ግን ያለውን ችግር አትወጡት። እርግጠኛ ኛ ሞተ ወርሰን አይወጣም። ይሄ ትውልድ ገና ከፊት ለፊቱ ብዙ ፍዳ ያለ ይመስላል። በዚህ አስተሳሰብ ምናልባት አገሪቱ እንደ ሱዳን ካላፈረስን ራሱ እግዚአብሔር ይመስገን።